ለምን ለሐቅና ለዓላማ የምናገርበትም ስለማቅ ነው። ኤቪደንስ ሾው ሚ ኤቪደንስ አንቺ ብሎ ፍርድ ቤት አቅራቢ አንቺ ብሎ የጆኖሳይድ ተከራካሪ ብየሻለሁ። ሰላም ጠነስትነን ሰላም ጠነስትነን ተከብራችሁ አድማጮች። የእኛ ሀገር እንግዲህ ሀገር ለቀው ቢሄዱም እዛ ቁጭ ብለው ያለ ተጠያቂነት እኛን እያባሉ የሚቀጥሉ ጽንፈኞች፣ ባንዳዎች እና ተላላኪዎቻቸው በሙሉ ልክ ልካቸውን እያገኙ ነው። የኢትዮጵያ አምላክ ፍርዱን እየሰጠ ነው። ሁሉም የዘራውን ያጭድ ዘንድ እንግዲህ ዘመኑ ደርሷል። እስኪ ዛሬ ይህንን እና መሰል ገመናን እንታዘብ። የሕወሓት ነሞንጀሪኖ አፍ የሆነችው ወይም የምግባይ ብቸኛ አድናቂ የሆነችው ማርያማዊት ምን እንደገጠማት በቲክቶክ መንደር ካገኘ ነው እስኪ ስሙት እናሰማችሁ በቪዲዮ ላኪለት ለደብረጽዮን፣ አንቱ ቆማል ጨናዊት አሰልቀኝ፣ እናት አባቴ ትልቅ አድርገኝ። አንቺ ማርያማዊት ሌባ፣ ከአንቺ በላይ ሌባ ከአንቺ በላይ አጭበርባሪ፣ ጌታቸው ረዳ እግሩ እግሩን እየተከተልሽ እየሰደብሽ የምትውሊ፣ እኛ ያስጨፈጨፍነው ህዝብ የለም። ለህዝባችን ካንቺ በፊት ካንቺ በፊት ለትግራይ ህዝብ ወጥተን ግንባራችን ሰጥተን ፊታችንን ከፍተን ከስንቱ የታገኑ ሰዎች ነን፣ ጠይቂ አንቺ ለቅላቂ ማለት ነው። እንደ አንቺ መለቅለቅ አንችልም። ዩቲዩብ ላይ ወጥተን እንትን ማድረግ አንችልም። ለህዝባችን ግን በአቅማችን ታግለናል። አንቺ ግን ጊዜን ሰዓት እየመረጭ የምትደግፊ አለክላኪ ውሻ አሁንም ጠብቀሽ ጌታቸውን ለመምታት ጻድቃን ለመምታት መጣሽና፣ ሾው ሚ ዘ ኤቪደንስ፣ ሾው ሚ ዘ ኤቪደንስ። አንቺ ብሎ ፍርድ ቤት አቅራቢ አንቺ ብሎ የጆኖሳይድ ተከራካሪ ብየሻለሁ። ባንቺ ሚዲያ ቀርቦ ትግራይ ላይ የተፈጸመው ጆኖሳይድ ዲና እያደረገ መሪያችን ነው። ፊታችን ገልጠን ነው የምንነግርሽ። ፊት አንቺ ነው እንደዛ እንደውም የትግራይን ጆሮ ሳይ ጥያቄ ምልክት እንዲወስድ እንዲገባ ያደረግሽ ሌባ፣ ጭበራሪ አንቺ ነሽ አንቺ ነሽ። ይሄው በቪዲዮ እየነገርኩሽ ነው። ተደብቀ ፊት ማሰማም ተደብቀ ሳይሆን ፊት ለፊት ነው የምናገረው። ፊት ለፊት ለምን ለሀቅና ለዓላማ የምናገርበትም ስለማቅም ህዝቤ ሲቀጠቀጥም ከህዝቤ ጎን ቁሜ ያለሁ ለህዝቤን ድምጹኝ ያለው እስከ መጨረሻ። አንቺ ግን ፈራጅ ጎማጅ ሆነሽ ሚዲያ ስላለሽ አዎ፣ ተከፋይ ነሽ ተከፋይ ባትሆኝ አው ይህንና መሰል ነት እንግዲህ በትግራይ ህዝብ መከራ ላይ የሚቀልዱ ሰዎች ዛሬም መልቄቱ ይቀጥል እያሉ መረጃ መረጃ ማስረጃ ህግ እንደዚህ እያሉ የሚሉ በጣም በጣም በጣም የተረገሙ ይሄ በየአካባቢያችን ላይ ያሉ መጥፎ አረሞች አሉ። እነዛን እንግዲህ የሚሞግት በወቅቱ አብረው ቢቆሙ እንኳን ዛሬ ላይ ግን ይበቃል የህዝብ መከራ የሚል መሞገቻ ነው እየቀረበ ያለው። እርስ በርሱ እንግዲህ በድብቅ ሲባባሉ ከነበረው አንጻር ዝላይ ስከለኩ በአደባባይ በሌላ ቦታ ላይ ተጋብዘው ተገኝተው ነው የሚነጋገሩት። አብራችሁ ቆዩ፣ የህዝብ መከራም ይበቀዋል። ህዝብ መሞት የለበትም። ዘመኑን በሚመጥን አቋቋምና ሁነት መገኘት መቻል አለብን። ለጥቂት ሽማግሌዎች፣ ለጥቂት ሌቦች፣ ለጥቂት ኮንትሮባንዲስትና ባንዳዎች ተብሎ የትግራይ ህዝብ ከሞት ነፃ መውጣት አለበት። በሞት መኖር የለበትም። አካል ጉዳት መኖር ህይወቱን እናቶች ስንት ስቃይ እንዳለ እዛ ውስጥ ያሉ ሰዎች እኮ የተናገሩት ጥቂት ናቸው የሚሰማቸው ዛሬም ባይገኝም ብዙዎች ግን አልተናገሩም። የጠየቃቸውም የለም። ዛሬ ያንን ህዝብ ሲያሰቃይ የነበረውና ብዙ በደል ሲያደርስ የነበረውና ያለው ነው። አሁንም መልሶ እያወራ ያለው ያ ነገር ይብቃ ብለው የቆሙ የጌታቸው ረዳና ጀነራል ጻድቃንን ወይም ሌሎች መልካም አሳቢ ያላቸው ሰዎች ሰዎች ስለሆኑ ትልቅ ስለሆኑ እነዚህ ወራዳ ባንዳዎችና ደመጣጮች ወይም ተላላኪነትን እንደ ክብር የሚቆጥሩ ስውር የህዝብ ጠላቶች፣ የኢትዮጵያ ጠላቶች የሚጋልቧቸው ነፍሰ በላዎች ግን ሰው ሲያልቅ ብቻ ነው ዜና የሚሰሩት። ሰው ሲያልቅ ብቻ ነው ክፍያ የሚከፈላቸው። ስለዚህ እልቂት ይብቃ፣ እልቂት ይቁም፣ ሕዝባችንን እንጠብቅ። ፍቅር ይበልጣል፣ እንስማቸው። የቲፒኤልኤፍ የአንድ አንጃ ደጋፊ ሆነች በዚህ ደረጃ። እነዚህ ትላንት የትግራይን ፖለቲካ ከህዝባቸው በረሃ ወድቀው የተዋደቁ እነ ጻድቃን ገብረ ትንሣኤ እነ ጌታቸው ረዳ እንደ ኔትፍሊክስ የታያላቸው ደብረጨን አይደለም ሲታይ ነበር። በቢቢሲ በምናምን ጌታቸው ረዳ ነበር ያ ሁሉ ድምጽ እየተጠየቀ ፖለቲካሊ በዓለም ድምፅ የሆነ ጌታቸው ረዳ ነበር። ደብረጨን አይተነው ሰምተነው አናውቅም ነበር። ስለዚህ አንቺ ነሽ እንደውም ጥግ ይዘሽ ሚዲያ ስለተቆጣጠርሽ ድጋፍ ስለምታገኚ እነ ጌታቸው ረዳን እያሳደድሽ የምትወሊ ምትዊ፣ ቆሻሻ ቆሻሻ። ለዛውም አንቺ ነሽ ሚዲያ ይዘሽ የቆሻሻ ስራ የምትሰሪ። እኛማ ቲክቶክ ቀረጭ ኦኬ፣ በቲክቶክ ላይ ያለን። አንቺ ግን ሚዲያ ይዘሽ ለዛውም ፍቅር እንደያዘሽ አስሬ የጌታቸው ስም ካላነሳሽ በፍቅር እምቢ እንዳለሽ እንደው ማረጋገጫ አስረግጬ ልንገርሽ፣ በፍቅር ተንበርክከሽ እምቢ እንዳለሽ ሁሉ የእሱን ስም ሳታነሺ ለአብይ፣ ከመጎንበስ ለአብይ እንትከባ ወደዛ ፖለቲካ ከመግባታቸው በፊት አንቺ ሚዲያ ላይ ሆነሽ ወደዛ እንዳይገቡ እንዳይለያዩ ምን የሰራሽው ስራ ነበር? ከተለያዩ በኋላ መጥተሽ ነገሮችን ቤንዚን ከመጨመርና ከማርከፍከፍ ውጭ ወጥተሽ ማርያማዊት፣ ያ ነገር ከመሆኑ በፊት ጌታቸው ረዳ በጊዜያዊ አስተዳደር ላይ እያለ ምን ሀሳብ ሰጠሽ? ደግፈሽው ታውቂያለሽ? ምን ብለሽው ታውቂያለሽ? የተሳሳተው ነገር ሚዲያ ላይ አቅረበሽ መጠይቀሽው ታውቂያለሽ? ስለዚህ አንቺ አንቺ ወረተኛ አጭበርባሪ በርባሪ ነች። ለእነጌታቸው ረዳ ማን ይቁምላቸው? ማን ይቁምላቸው? እነጌታቸው ረዳ ተጋሩ አይደላችሁም ተብለው በቲፒኤልኤፍ ሲገፉ ከተጋሩ ተነጥለው ሲመቱ ያለ ስም ሲሰጡ ማን ቆሞላቸው፣ ከእነሱ ማንቆመ ስለዚህ ይሄን ሚዲያ ይዘሽ ደሞ ኤቪደንስ ስጠን። እንግዲህ ተጋሩነት ራሱ እንግዲህ ተጋሩነት ማለት የትግራይን ሕዝብ እያራቆቱ አፍኖ ይዞ ሲፈልጉ እየገደሉ ሲፈልጉ ከኢትዮጵያ ሕዝብ ጋር እያጣሉ ሲፈልጉ ከኤርትራ ከመላው ሕዝብ ጋር እያጣሉ ተከባል እያሉ እያስፈራሩ መጫወቻ እያደረገ የሚቀጥል ብቻ ነው ተጋሩ የሚል ብሂል ነው ዛሬ የምታዩት። ምክንያቱም የለም የኢትዮጵያ ሕዝብ አጋሩ ነው ኢትዮጵያዊ ነው። ትግራዊ የደረሰበት መከራ በቃ ተሞክሮ የነበረው ሁሉ ተሞክሯል። ይበቃል። ከዚህ በኋላ ትግራይ እንደ ትግራይ ለብቻውም የሚወራ የለም። ሰው በስራው ይመዘናል። የሕወሓትን በሽታ ተሸክመን ህዝብን ከህዝብ እያጋጨን እያባላን አንኖርም ብሏል። ሶ ያን ያህል እብሪት፣ ያን ሁሉ ዘመናት የሆነውን ሁነት አይተን ከዚህ የማይማር ሰው ምን አይነት ነውና እዚህ ላይ ለወቀሳና ላሉ ባልታ ብቻ ነውር ሳይቀር ጌታቸው ረዳ እንደዚህ ከሌላ ወልደዋል። ሁ ሌላ በጣም የሚያሳፍር አሉሽ አሉሽ ሉ ሲያወሩ ስለሚውሉ በዛ ልክ ፀያፍነት ማለት የአእምሮ ባዶነት ወናነት ሲገጥም ነው። አክቲቪስት ምን የሞጋችም ሰው የለም። በአሁኑ ሰዓት ትውልዱ ራሱ በጣም አሳሳቢ ደረጃ ላይ ነው ብዬ የምለው እንደ ትውልድ የሚዋልበት ዝነኛ የሚደረገው ሌባው ነው። ዛሬም ያመበከል ዛሬም እንደዛ አሉሽ አሉሽ ነገር ማውራት እና የማያድን ጠላት በሰራው የችግር ወጥመድ ውስጥ ሆኖ መወራጨት አይነት ነገር አለ እንጂ አማራጭ ሀሳብ ሀሳብን በሀሳብ የመሞገት እኮ ነገር አታዩም፣ ጎበዝ በተለያየ ቦታ ላይ ኮ ስናይ የሆነ ነገር ከሰው እስኪ እንረጋጋ፣ እስኪ ቆይን ጠይቅ፣ እስኪ ባለቤት ለመሆን የለም። እሱ ይሰደባል፣ ይወገዛል። ምር ነው ጌታቸው ረዳ እዛ በረሃዶ እንደዛ እንደዛ ሲሆን በቃ ጀግና ትግራዊ አይ ከዚህ በኋላማ መሞት የለበትም። ፕሪቶሪያ ያመጣውን ነገር እንጠቀማለን። በትዕግስት ወደ ውጤት ለማስኬድ እንታገሳለን። ሰው የገደን መቋሰልና ብዙ የንብረትም ውድመት ስለሚያመጣ እሱን የሚመስል ነገር መሄድ የለበትም። ቀስ በቀስ ነገሮች እንዲስተካከሉ፣ የህዝብ ሰላምና ደህንነት ግን እንዲጠበቅ የሚል ነገር ሲመጣ ዋይ ዋይ ዋይ ዋይ ብለው የሚሉ ሰዎች ምን ያህል የህዝብ ጠላቶች እንደሆኑ የሚያሳይ ነው። ይሄ ልጅም የሚናገረው ይህን መሰረት አድርጎ ነው። ኤቪደንስ፣ እንደውም ቋንጭ እውነተኛ ሰው ብትሆኚ በህገ መንግስቱ ቲፒኤልኤፍ 17 አመት ሙሉ ታግሎ በጻፈው ህገ መንግስት አንድ ክልል መንግስት ካልሆነ በስተቀር አንድ ክልል ከሆነ ላዕላዊ ግዛት እንትን ማድረግ አይችልም፣ የህግ እንትን መስራት አይችልም። ይሄ ምንድነው የሚባለው? ፖለቲካሊ የሀገር ላዕላዊነት እንትን ካደረገ አካል ጋር የሆነ ግንኙነት ማድረግ አይፈቀድም። ራሳቸው ህገ መንግስት ላይ ያስቀመጡት ነው፣ እኔ የጻፍኩት አይደለም። ስለዚህ ፖለቲካሊ የምትናገሪው ንግግር ራሱ ህገ መንግስቱ የማይደግፈው ንግግር እየተናገርሽ ነው። ጽምዶውን አልተደረገም በኤቪደንስ ጡፍ። ይሄ ስለሚያውቁት እንዴት አድርገው ነው በቪዲዮ የሚቀርቡልሽ? እንዴት ነው? ስለዚህ በቪዲዮ የነ ደብረጽዮንና የነ ከጌታቸው ረዳ ወደ ፌዴራል መንግስት ነው ሄደው ጻጣም ወደ ኤቪደንስም አለ ምንድነው አክሱም ጽዮን ላይ ፊትለፊት ሆኖ እኔ ባህላዊ ጀነራል እየተባል ኩጠራለሁ ብሎ ምግበይ አዎ፣ ነኝ፣ በቃ በዚህ አላፍርበትም። ሁሉም ትግራዊ ባህላዊ ጀነራል ነው። ስለዚህ እኔም አብሬ ትግራዊ ነኝ፣ ባህላዊ ጀነራል ነኝ ብሎ የሚገለውን የሚዘርፈውና የሚያሰቃየውን ህዝብ እሱ የሚወድ መስሎ ከሱ የረከሰ ነገር ጋር ሲያሰልፍ በግልጥ ነው ያየ ነው። ስለዚህ ኤርትራም ማንኛውም ቦታ ላይ በአፋርም፣ በአማራ ክልልም፣ በኦሮሚያም በየትኛውም ክፍል ያለ ፀረ ሰላም የሆነ ሽብርተኛ የሆነ ሀይል ሁሉ አብሮን ሆኖ ኢትዮጵያ እንድናፈርስ የኢትዮጵያ መንግስት እንድንገለብጥ ብሎ ጥሪ አስተላልፏል። ባግርም ድንበር መክፈታቸው አይታወቅም። ህዝብ ለህዝብ ግንኙነት መሰረትን ማለታቸው አይታወቅም። ምንድን ነው በዚህ ልክ መልፈስፈስ? ማለት የሚታወቀውን አላውቅም ብሎ ማለት አይደለም። ማረጋገጫ ከዚህ በላይ ስንት ነገር ሊሆን ነው? እዚህ ወልዲያ አካባቢ ላይ በተከሰተው ነገር ላይ ስንቱ በደንብ ተደርጎ ስለተመቱና ስለከሰሩበት አፍረው ቀሩ እንጂ ስንት ቆሻሻ ነገር እኮ አለው። የኢትዮጵያ መንግስት፣ የኢትዮጵያ መንግስት ነው ብዙ ጠላት እንዳላት ሀገር ታላቅ ህዝብ እንደሚመራ ታላቅ መንግስት፣ ነገሮችን እንዲሁ ከማፊያ ጋር በሰጣ ገባ ወይም በቃላት አይደለም። ሁሉም ስራውን ይሰራል፣ በሚገባው ነገሮች ይከወናሉ። ሰው ማረጋገጫ የለም ምናምን ቢባል ምንም ነገር ቢመጣ ለማመን አይደለም ይሄም በቃ ካልገባው በስራ እንገናኝ የሚባል አይነት ነው ስለዚህ ማረጋገጫው አለ ለማለት ነው ማጠቃለያው ማለት ነው ፌዴራል መንግስት ነው የሄደው ኢትዮጵያዊ ነው በተዋዋለው መንገድ ከነሱ ጋር ከፌዴራል መንግስት ጋር ላይ ነው ያለው አብይ አህመድ እሺ ወደ ወረደ አዲስ አበባ ይሄዳል ከፌዴራል መንግስት ደብረጽዮን ገብረሚካኤል አዲስ አበባ ሄዳል ሂደው ይነጋገራሉ ስህተት ናቸው ማለት ነው ስህተት ናቸው? አይደሉም። ለምን? ኢትዮጵያውያን ናቸው። የኢትዮጵያ ፖለቲካ ኃይሎች ስለሆኑ የሚያከራክራቸው ነገር ለመውሰን እዛ ከዛ ላይ ከታዩ የሚያደርጉትማ ይሄማ የለየለት ጦርነት እንዲነሳ በግልጽ አዋጅ አወጁ ማለት ነው። አንቺ በምታወሪ ግን ይህንን ኤቪደንስ ስጡኝ ማስረጃ ስጡኝ ሳይሆን፣ በግልጽ ይሄ ጽምዶ አስፈላጊ ነው ተብሎ በጊዜያዊ መንግስቱ በታደሰ ወረደም ተደግፈዋል። ከዚህ በላይ ማስረጃ የለም። ታደሰ ወረደ እኮ ህዝብ ለህዝብ ግንኙነት እንዲፈቀድ ፈቃደኞች ነን አለ። ከህዝብ ለህዝብ ግንኙነት አንድ ማውንድ ብዬ ብዙ ወጥቼ ነበረና ብዙ ነገር ነው የተናገርከው። አዎ እነግርሻለሁ። ለመሰለሽ የተናገርኩት ስሜን ስላጠፋሽ እኔ የጆኖሳይድ አፍጨርሽ አፍጨርሽ አፍጨርሽ እኔ ለጆኖሳይድ ቅንጣት ታክል ህዝቤን ሲቀጠቀጥ ገብቶሻል። እንዳንቺ ፊቴን ወጥቼ በነበረኝ ፌስቡክ ካንቺ በፊት አንቺ የሶሻል ሚዲያ እውቀት ስለነበረሽ ዩቲዩብ ላይ ልትኖር ይችላል። ማንንም ሳይል ለትግራይ ሰው ሳይቆምለት ቁሜ የታገልኩ ሰው ነኝ። አሁን በማየው ሂደት ግን የዚህ የጾም አካል የነ ጌታቸው ረዳ ይሁን የነ ደብረ ጽዮን አካሄድ ለእኔ አይተመኝም። የትግራይ የፖለቲካ ችግር በውስጥ ለውስጥ የችግር በር በውስጥ እንዲፈታ ፈልጋለሁ እንጂ አንዱ ዛ በሚሄድ አንዱ ዛ በሚሄድ የሚመጣ ፍት የለም ብዬ የማቆም ያለኝ አቋም የምከራከር ሰው ነኝ። የትግራይ ችግር በተጋሩ ብቻ ይፈታል። እሱም ያንዴ ሰምኛለህ። እህ አይ ኤም ቬሪ ቬሪ ሶሪ ቱ ሲ ዩ ዲስ አንግሪ። እናንተ ነኝ በጣም አዘንኩኝ። ለምን ለምን አዘንሽ? ለምን በለምን እንደው በቃላት እኮ በሚገባ ነው እንትን ያለሽ እና እንግሊዘኛውን እንደዛም አባይ ዙሪያ ከመሄድ በሀሳብ በዚህ ምክንያት ነው እንደዚህ ነው ይህን እልን የነበረው አሁን ደግሞ ይህን እያልኩ ያለሁበት በዚህ በዚህ ምክንያት ነው የሚሉ መሞገቻ ማቅረብና ሀሳቡን ማብላላት ጥሩ ውጤት ላይ ያደርሳል። እኛ ገር ያለው የፖለቲካ በሽታ ግን የሆነ ሰው ሀሳብ ሲናገር እንደ የተሻለ ነው ከተባለ ቀጥቅጦ ማጥፋት ነው ያንን ሰው ለማስተካከል አለን በቃ። በአንድ ስህተት ራስን የማምለክና ራስን የማስመለክ በጣም በጣም ክፉ በሽታ ነው፣ እኛ ገር የወረሰን ማለት ነው። ከዛ ለመውጣት እስካልቻልን ድረስ ነገሮች ይፈታሉ ብለው ለማለት ይከብዳል። ሰው ሁሉም ነገር የሚጀምረው ከራስ ነውና ከራሳችን እንጀምር። ቢያንስ ከደረሰብን መከራ እንማር፣ ቢያንስ ሰው አንግደል፣ ቢያንስ ሰው እንዲገደል ድጋፍ አናደርግ፣ ቢያንስ ፊት ለፊት እኛ ከቆሻሻ ነገሩ ላይ ተሳታፊ አንሁን። እንዲያው ከፍ ብለን ደግሞ ስናስብ ምንም ነገር ሲመጣ የዛ ነገር ባለቤት ለመሆን የሚያስችል ለምሳሌ መንግስትን ስልጣኑ ተቀበሉ ቢባል ያው መድረኮች ሁሉ አሉ። በዛ ሁሉ መድረክ ገብቶ መሞገትና ሁሉንም አማራጮች መጠቀም ግድ ነው እንጂ ልማት በማውደም ሀገርን መረከብ ወይ እንደዛ እንደዚህ አይነት ነገር ማድረግም ይሄ በጣም አሳፋሪ ነው። ለምን እንደምታደርጉ አውቃለሁ። እንደ ግለሰብ እንደኔ ሁሉም ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎችም ሆነ ይሄ በየቦታው ላይ መሳሪያ አንስተው የሚጫወቱ ኃይላት ህዝብን የሚጨፈጭፉ ሰዎች እጅግ በጣም የተረገሙ የግብፅና የሌሎች ሀገራትን ተልእኮ ተቀብለው መጥተው ኢትዮጵያን አፍርሰው ለነዛ ለግብፅና ለሌሎች የኢትዮጵያ ጠላቶች አሳልፎ ለመስጠት የሚያደርጉ፣ እንደው ቅረቡ ቢባሉ እንኳ እስከሚቀርቡ ድረስ ሞተው የሚያልቁ እጅግ በጣም የተረገሙ ሰዎች እንጂ የሆነ ቦታ ላይ እንኳን ሰርቫይቭ ለማድረግ ለመኖር የሚያስችል አቋቋምም አንድነትም ፍቅርም እውቀትም አመለካከትም ነገር የላቸውም። ሶ ሁሉም ሰው ራሱን ይጠይቅ። ምን ለማግኘት ነው? ምን እያደረገ ያለው? መረጃ ከየት ነው የሚሰማው? ለምን ገንዘቡን፣ ምን እያደረገበት ነው? እውቀቱን ምን እያደረገበት ነው? ሰውነቱን ምን እያደረገበት ነው? የእሱ በህይወት መኖር ለኢትዮጵያ ህዝብ ምን ጠቀመ? ለራሱስ፣ ለቤተሰቡስ ምን ጠቀመ? ምን ለመጥቀም ነው እየሰራን ያለ ነው እያል እራሳችን እየጠየቅን ለመፍትሄው የሚያበቃ አቅም ላይ ብንፈጥር የሚል መልእክት አለኝ። መልካም ጊዜ። ሕወሓት መዳን አለመዳን የትግራይ ህዝብ አጀንዳ አይደለም። ከፈለገች እንጦርጦስ ትውረድ።